ወልዲያ ሚካኤል ብቅ ስትሉ አይሰማን መሳለም ያንታዩታላችሁ። ና ወልዲያ ሚካኤል ቤተ ክርስቲያኑ እዚች ጋ ናት፣ ያት እዚህ የምትታየው ጋ ያቻት እዚች ጋ። ከዛ ከጀርባ ብቅ ስትሉ አይሰማ አይሰማ እንደዚህ ይታያነ። ና ብዙ ጊዜ አይሰማን አካባቢ የማያቅ ሰዋለ። ና አይሰማ ምንድን ነው ይባላል፣ እና አይሰማ ማለት ይሄነ ነው። በዚህ አካባቢ ነው አይሰማ ቤታችን አይሰማ። በነገራችን ድጋሚዋ ወልደያ ሆናለች፣ ድጋሚዋ ዳጉ ና ድጋሚዋ ዳጉ ና ድጋሚዋ ጎንደር በር ሆናለች። አይሰማ በላይኛው ሳይድ ያ መክሌት ይይ፣ ስንሄድ በባጃጅ ነበር ይሄር ነው፣ ስንመጣ በእግራችን መጣና፣ ወክ እናደርግ ብለን መክሌት። እኔ ነኝ ታናዲያ ሽሩባታን ይሄ አልቀረስኩ። ሽም አንቺና አይደል እና በላይኛው ሳይድ እንደዚህ ነው። በታችኛው ሳይድ ደግሞ እንደዚህ ነው። የሰማዎች እስኪ ያላችሁ እነዚህ ቦታዎች ሁሉም አሉ የሚሰሩባቸውእና መስራት ከፈለጋችሁ እዚህ አካባቢም ቦታ ይሸጣል። በርግጥ ውድ ነው። ስንት ነው ስንት ነው የሚለውን የምናውቀው ነገር ባይኖረንም፣ ግን ያው ከነጥብ በላይ ነው እና ከመንገር በላይ ይሄነ ነው። ከመንገር በታይ ደግሞ እንደዚህ ነው። ወደ ውስጥ ደግሞ አሳያቸዋለን። በጣም የሚገርማችሁ እዚያ ማዶ ማርያም ቤተ ክርስቲያን ነች፣ ማርያም ቤተ ክርስቲያን ነች። በዚህኛው ሚካኤል ነው። ከመንገድ በላይ ያሉትን ቤቶች እየተሰሩባቸው ነው። በነገራችን የዳገቶቹ ሁሉ እየተደለደለ ቤት እየተሰራ ነው ያለውና የአይሰማን መንገድ እስኪ ላሳያችሁ። ምክንያቱም አብዛኛው ማለት ይቻላል አረብ ሀገር ያለ በመሆኑ አይሰማ ነው የሰራው ቤቱ። አብዛኛው የራያ ያለ ማጣ ልጆች፣ የቆቦ የሀራ ልጆች የወልዲያ፣ የገዶ፣ የሳንቃ፣ የደ የደብረ ታቦር ልጆችን እንኳን ማውቃቸው ጎረቤቶቼና እንገዱን እያሳየኋቸው ብዬ ነው። ምክንያቱም አብዛኛው ሰው መክሊል ነው ወደዚህ አንቺ ጅሽን አስፋልቶ ልቀቂ። አብዛኛው ሰው እዚህ አካባቢ ነው ቦታ እየገዛ ያለውና ይሄ መስረታው የ የፖሊሶች መስረታ ነው። የመጀመሪያ መስረታ 280 ካሬ ነው አይደለም፣ የመጀመሪያው መስረተ ይሄ የፖሊሶች ሰፈር ነው። ወደ ላይም ላሳያችሁ፣ እነዚያውን አዳዲስ የተሰሩ ቤቶች ናቸው። በዚህ ሳምንት ነው የተሰሩ። በነገራችን እነዚህ ቤቶች እንግዲህ ዳገቱ እየተሸረሸረ ነው። አስቡ፣ ዳገቱ እስከ ባተር መጥቶ እየደለደለ ነው ቤቶች እየተሰሩ ያሉት እና አንድ በጣም የገረም ቤት አለ። በጣም ዳገት ነበረና ዳገቱን ሸርሽረው ቆንጆ ቤት ሰርተውለታል። ና አንደኛ ነገር ከዳገቱ ጋር እንትን አለ ይሄ ምንድነው የሚባለው አፈር አለ ያንን አፈር እየሸረሸሩ ምን ያደርጉት መሰላችሁ አፈሩን ሸርሽረው ይሸጡታል ሁለተኛ ነገር ደግሞ ጥቅሙ ምን ያደረጉት እንድልድለው ቤት ይሰሩበታል ና ቆይ ያሳያችኋሉ ቤቱ ይኸው እንደምታዩት ዳገት ነው እንዳለ ተሸርሽር ተሸርሽሮ ነው እየተማሰ ማለት ነው ወደዚህ ደግሞ መንገዶቹ ናቸው ቤቶቹ በጣም ነው የሚያምሩት እዚህ አካባቢ የተሰሩ ቤቶች ደግሞ መገንጠያውን ላሳያችሁ ይሄውን ቤት የተሰራው ዳገት ላይ ነው፣ እንዳለ እንዴ ወደ ላይ የገጠር ቤት ነው የሚመስለው። እዛ ጋር ከብቶች ታስረዋል። ይሄ እንዳለ መንገድ ነው። ቆይ እንሂድና ነው ሁሉንም መንገዱን አግድመን እንሂድና እንያቸው። እንጓዝ ስነጓዝ ነው በደንብ የምናየው ብዬ ያስባል። ለዛም ነው እኔ በእግሬም ሄድ የፈለግኩትና እንደዚህ አካባቢያቸውን እያየን በደንብ እያስተዋል ናቸው እንድንሄድ። እንደዚሁም ደግሞ እዚህ አካባቢ የሰሩ ልጆች አሉ። እኔ አሁን የጓደኛዬ ሰፈር የልጅ አብሯአደጌን ቤት አሳያቸዋለሁ። ማዶ ተሻግረን ማለት ነው፣ መሳለሚያ ጋ እዚ ጋ ደግሞ የሰራችው ኮይት ነው። ኳተር የሰራች ልጅ ነች፣ ጓደኛዬ ነች። በነገራችን ላይ እሷም እዚሁ ቤት ሰርታለች፣ የእሷ ቤት ነው። ደስ ይላል። ቆይ እስኪ መገነጣጥ ይሄ እንዳለ የፖሊሶች ሰፈር ነው እንዳልኳችሁ። ይሄ ይሄ ምሪት ባለ 200 ካሬ ነው። ከዛ ይሄ የፖሊሶች ምሪት ተሻገር ባለ 200 ካሬ ቦታዎችን ከተመርተው ካለፍነ በኋላ ተሻግረን ደግሞ መቶ 50 የሚባል ደግሞ የመምህራኖች አለ። ይሄ እንዳልኳችሁ ባለ 200 ካሬ ካሪ የፖሊሶች ነው ለፖሊሶች ተሰጠነው የመጀመሪያ ምሪት። የሁለተኛ ምሪት የሚባለው ደግሞ የመምህራኖች ምሪት ነው። የመምህራኖች ምሪት ደግሞ መቶ ሰማንያ ካሬ ነው። ይህ እንዳለ ወደ ላይ እንትን ቡልኬት እየወጣለት ነው። እነዚህ አካባቢ ባዶ ቦታ የሚሸጠው እስከ 1.2 ሚሊዮን እስከ 1.3 ሚሊዮን ነው። ባዶ ቦታ መክሌት ነው። ተናዳለች ስንሄድ በባጃጅ እንሄድ ነው። ስንመጣ ደግሞ በእግራችን እንሄድ ብያ ነው። አቋራጭ መንገድ ነበረ ነበር በነገራችን ላይ ግን፣ በዚህ እንሄድ ብለን ነው አስፓልቱን እያሳየዋችሁ እንዲሄድ ብዬ ማለት ነው። ከዛ አንጻር ነው እንጂ ሌላ አይደለም። ስታዩት የሆነ ሌላ ሀገር ምናምን አይመስላችሁም? አይሰማ ከዚህ በፊት ከዛሬ ሰባት ዓመትና ስምንት ዓመት በፊት የገበሬዎች ቦታ ነበር። እዚህ አካባቢ ቤቶች ነበሩ የሚሰሩበት ማጅን እዚህ አካባቢ ያሉትን ቤቶች እንዴት እንደሚያምሩ ማለት ነው። እዚህ ጋ ይዋቸው እዚህ አካባቢ አያችኋቸው ቤቶቹ እንዴት እንደሚያምሩ ያነ ማዶ ተራራ ነው፣ ተሸርሽር ተሸርሽሮ ቤት የተሰራበት ና ሄደን እናየ ይሆናል ነ ያቸው። እንደምታያቸው እነዚህ እዚህ አካባቢ አንድ ሰው ክብ ቤት ከሰራ ማንኛውም ሰው ክብ ቤት ነው የሚሰራው። ያ ማለት ምንድነው? መንግሥት የሰጣችሁ ማለት በመስረታ ስታወጡ አንድ ያንድ አይነት ቤት ነው ከሆነ የተባላችሁት አንድ አይነት ቤት ነው መስራት የምትችሉ ከተባለ ለምሳሌ አሁን ክብ ቤት ከሆነ የተሰጠ ሁሉም ሰው ክብ ቤት ነው የሚሰራው እንጂ ቪላ ሰርቪስ መስራት አይቻልም። አንዱ ክብ ቤት አንዱ ቪላ ሰርቪስ እንደፈለገ መስራት አይቻልም። ይሄ ሕጉ ነው። በኛ ማዶ ደግሞ ተሻግራችሁ ስትሄዱ ቪላ ሰርቪስ ነው የተፈቀደው። አሁን እኔ ክብ ቤት መስራት እፈልግ ነበረ፣ ከኋላ ሰርቪሶች ማለት ይችላል ነበረ። አይቻልም፣ ግን መስራት ያለብኝ ክብ ቤት ቪላ ሰርቪስ ነው የግዴታ። እዛ አካባቢ ያለው ሰው በሙሉ ቪላ ሰርቪስ ነው የሚሰራው ማለት ነው። ሶ እየተሰጠነን እየተፈቀደልን ነው እንጂ እንደፈለግን መስራት አንችልም። እዚህ አካባቢ ደግሞ ወደ ላይ መገንጠያዎች አሉት። ወደ ታይ ደግሞ እንደዚህ መሳለሚያ መሻገሪያችን ነው። እንደዚህ እንሻገራለን። እንደዚህ ወደ ላይ እንዳልኳችሁ ሌላ ነው መስመር ነው ራሱን የቻለ ነው። እነዚህ ዳገቶች የተሸረሸሩ ናቸው። ነይወዲ መክሊት፣ አምጭጅሽን ነይወዲ እና እንደዚህ ተሻግረን ደግሞ ወደ መሳለሚያ ነው የምንሄደው ያልኳችሁ። ከጓደኛዬ ቤት ደርሰናል፣ እና የጓደኛ ቤት አሳያችኋለሁ። ነይ በዚህ ማየ ዳር ዳሩን ያዥ። ነይ በዚህ ነይ በዚህ ክጅ። እዚህ ጋ ደሞ እንዳሳያችሁ እንዳልኳችሁ ይሄ እዚህ ጋ እንትን እየተጠበቀ ነው። እንደ ዘበኛ ቤት ነው። እቺ ቆርቆሯ እዚህ ጋ የምታያት ደግሞ ደሞ እቺ እርሳስ ይከለሯ ቤት ፊት ለፊት ያለችው የጓደኛ ቤት ናት። ሳውዲ አረቢያ ነው ያለችው። እናንሽ ሀገርና ማዶ ላይ ያለውን ቤት ጋራው ተንዶ ምን አይነት ቤት እንደተሰራ ይገርማቸው። ተራራ ነበር፣ ዳገት ነበር። እሱን ቆፍረው ቆፍረው አፈሩ ተሽጦ እንደገና ደግሞ መሬት ላይ ደግሞ ቆንጆ ቤት ተሰርቶበትና በጣም የገረመኝ ነገር ቤት ነው። ይህን ጋራውን ሁሉ እየማስኮ ነው። እንደዚህ ግን ወደዚህ ስትመጡ እንደዚህ ደግሞ የመንገዶች መገነጣጣዮች ናቸው። ወደዚህ ሰፈሮቻችን ናቸው። ወደዚህ ዳገቶቻችን በጣም የሚገርመው የዳገት ነው። ከዚህ የባሰ ደግሞ ቤት የተሰራበት እንቆያ አብረን እናየዋለን። አያችሁት? ይህን ነው ዳገቱ ያልኳችሁ። ቤቷን ደግሞ ቤቷ ጋር ደርሰናል። ምናያት ይሆናል እች ና ያልኳችሁ ቤት። እች ቤት አሁን በጣም ዳገት ነበረ። ከዚህ ዳገት ውስጥ ተሸርሸራ ነው እች ቤት የተሰራችው። ና ስቲል እስከባተሯል። አሁንም እችን ቤት ነው ስላችሁ የነበረው። አይገርማችሁም? ዳገት ነበረ። አሁን ዳገት ውስጥ ነበረ። ከዳገቱ ጋር ሸርሽሮ ሸርሽሮ ነች እኔ ቆምሳ የቆንጆ ቤት የሰራት እና በጣም ነው የገረመኝ። የአሁን መሳለሚያ ዋና ሰፈር ነው ይህ። መሳለሚያ ይባላል። መሳለሚያ ማለት ደግሞ እዚህ ጋር ነው። ይሄ ነው መሳለሚያ ማለት። ባጃጅ ስትይዙ እራሱ መሳለሚያ ሰፈር ብላችሁ ነው ባጃጅ የምትይዙት። እንደዛ ነው ማለት ነው። አሁን ደግሞ ወደኛ ሰፈር ደርሰናል። ይሄ ደግሞ የእኛ ሰፈር ነው። በዚህኛው ሳይድ፣ ዙሪያ ክብ ቤቶች ናቸው የተፈቀዱ። በዛኛው ሳይድ ደግሞ ቪላ ሰርቪሶች ናቸው። ምንና ይሆናል፣ መሳለሚያ ጋር ስትደርስ ወደዚህ መሳለሚያ ባጃጆች የመጨረሻ ከጎንደር በርም ከየትም ቦታ ይዛችሁ መጣችሁ፣ ባጃጅ የሚያቆመው የመጨረሻው እዚህ አካባቢ ነው። ወደታች ወደ ማርያም ያስገነጥራን፣ ወደዚህ ሚካኤል ያስገዳን ተሻግረን ደግሞ ወደ ቤታችን ማለት ነው። እዚህ ጋር አሁን የመጨረሻ ከጎንደር በር ይዛችሁ ስትመጡ ባጃጅ የምታቆሙት እዚህ ጋር ነው የመጨረሻው። እዚህ ካቆማችሁ በኋላ ነው እንግዲህ ወደ የቤታችሁ የምትሄዱት መሳለሚያዎች ማለት ነው። ከዛ ውጭ አለው ከዚህ ወደ ባጃጅ አያልፍም። ያልፍ ነበረ፣ ድልድዩዋ ተቆርጣብን ነው። ቆይ የተቆረጣችሁን ድልድይ ደግሞ አሳያችኋለሁ። ድልድዩዋ ባትቆረጥ ኖሮ ግን ባጃጅ እዛው በራችን ድረስ ይገባልን ነበር። እዚህ ጋ ደግሞ የኛ ዋናው ሰፈራችን የኛ መናኸሪያችን መዲናችን ትላላችሁ። ሁሉም ሰፈሩን ይወዳል። ያውላችሁ እዚህ ጋር ያቻት እቺ ደግሞ የኛ ሰፈር ነው። ከዚህ ቀጥሎ ደግሞ ማን አለ መሰላችሁ? ማርያም አለች። በነገራችን ላይ በጣም ከሚገርመው ነገር አንድ ነገር ልንገራችሁ፣ ስለነዚህ ቤቶች ማለት ነው። ይሄ ቤትና ይሄ ቤት እና እቺ ቤት ሶስቱ ቤት የጁንታ ቤት ነው። እና ጁንታ ቤቱን ለቆት ሄዷ። ያው ጦርነት ጊዜ እዚህ አካባቢ ያው ብዙ ሰው ይኖር ነበር ይመስለኛልና ነይስ እንት መጥቷኔ አሁን በየታኛንተናችን እየተሰራ ነው ሰፈራችን በወሪያችን ላይ ማለት ነው። ይሄኛ ሰፈር ነው፣ ባይዘው የጤና ጣቢያ እየተሰራ ነው። እዚህ ጋር መሰለኝ አትሻገር ብሎ ይሄ አካባቢ አሁን እስከ ባተሩ ይሄ ምንድነው የሚባለው? ላንድ ክሮዘር ነው። ምንድነው? የቀዩ መኪና እሱ ያለበት እንደ ክሎዘር አይደለም እሱ ያለበት ጤና ጣቢያ ነውና፣ ጤና ጣቢያ ሊሰራ ነው አሁን። እዚህ እዚህ እየተማሰ ነው አይሰማ ላይ ማለት ነው። ጤና ጣቢያ ሊሰራ ኦልሬዲ ተጀምሯል። መንገዶችም እየተስተካከሉ ነው። እቺ ተቆርጣ ነው ባጃጅ ማለፍ የማይችለው እንጂ ባትቆረጥም ኖሮ ባጃጅ ያልፍ ነበረ በራችን ድረስ እና ስለዚህ ቤት ልንገራችሁ፣ ይሄ ቤት የጁንታ ቤት ነው እስካሁን እንደምታዩት ፍርስርስ ብሏል። እዚህ ጋርም ይሄ ጁንታ ቤት ነው እንደምታዩት ፍርስርስ ብሏልና ያው በኢትዮ ጦርነት ጊዜ ጥለው ወጡ። እስካሁን አልተመለሱም፣ እና ባለቤታቸው እስካሁን ማንነቱ አልታወቀም። መስለኛ መንግስት ነው የሚወርሰው አላቅም። እና መንገዳችን እቺ ተቆርጣ ባጃጃ አያሳልፍም ነበር። አሁን ላይ የተሞላልን ነው። በነገራችን ላይ የሚሞሉበት ምክንያት ምንድነው? እንትን ነው ጤና ጣቢያውን ለመስራት እስከ ባታሮችና የተለያዩ መኪናዎች መግባት ስላልቻሉ ነው እንጂ ለኛ አስበውልን አይደለም። ጤና ጣቢያ እየተሰራ ነው። በላይኛው ሰፈረኛ ቤት ነው እና ብዙ ሰው እዚህ ጎረቤት ሞልቶኛል። በጣም ብዙ የተዋወቅኳቸው ከአረብ ሀገር መጥተው ሰርተው እዚህ የሚኖሩ ምናምን፣ አብዛኛው ይሄ የአረብ ሀገር ቤት ነው በነገራችን ላይ። በጣም ከሚገርማቸው አንዱ የዱሃላ ደም ነበር እንዳልኳችሁ። ይሄ እንግዲህ ጤና ጣቢያ ሊሰራ ነው። እዛ ማዶ ታንኬሩ ተደርጓን ነው፣ ታንኬሮች እዛ ማዶ ይታያል። እዚህ ጋር ይሄ ሰፈር ይሄ እንዳለ ይደለደልና ይሄ በሙሉ ከዚህ እስከ ላይ ድረስ ጤና ጣቢያ ሊሰራ ተጫርተው ጨርሰዋል፣ ጨረታውን አሸንፈዋልና ይሄን ይመስላል ሰፈራችሁ። እንግዲህ እዚህ አካባቢ የሰራችሁ ልጆች ካላችሁ አካባቢያችሁ ላይ ያለበት ልማት ላሳያችሁ ነው። አብዛኛው ሰው በፊት ከዛሬ አምስት ዓመትና ስድስት ዓመት በፊት ማለትም ሰባት አመት በፊትኛ በሰራንበት ታይም እዚያ አካባቢ ምንም ቤት ስላልነበረ እርሻ ጤፍ ምናምን የገጠር ቤት ነበር የሚመስለው። እና በጣም ሰው ይናደር ነበር፣ እዚህ ጋር ለምን ገዛው ምናምን እያል በነገራችን ላይ እዚህ አካባቢ ያያችሁ በሙሉ እንትን ቤት ናቸው፣ ዙሪያ ክብ ቤት ናቸው። በታችኛው ሳይድ ማለት ነው። ከዛስ ከዙሪያ ክብ ቀጥሎ በላይኛው ደግሞ ቪላ ሰርቪሶች የኛ ናቸው። አሁንኝ በሙሉ እንትን መስራት አይችልም። ቪላ ሰርቪስ መስራት አይችልም። ግዴታቸው ነው ቪላ ሰርቪስ። ዙሪያ ክብ ቤት ከተባለ ሁሉም ሰው መስራት ያለበት ዙሪያ ክብ ቤት ነው። በታችኛው በላይኛው ሳይት ደግሞ ቪላ ሰርቪስ ተብሎ ያው ከኛ ቤት ጀምሮ እስከ ዋዳ ማዶ ድረስ ቪላ ሰርቪስ ናቸው። ከመንገር በላይ ከመንገር በታይ ደግሞ ክብ ቤቶች ናቸው እና ይሄ ደግሞ እኛ ወደን ሳይሆን ግዴታ ሳይት ሲወጣ ፕላኑ በዚህ ልክ ስለተባለ ነው ማለት ነውና ከታች አንስቶ ላይ እስከዚህ ድረስ ለጤና ጣቢያ የተሰጠነው፣ ተጫርተውታል። ለብዙ ለመስጂድ፣ ለቤተ ክርስቲያን እንደዚሁም ለጤና ጣቢያ ነበር ጨራታ። ወይ ጤና ጣቢያ አሸንፏል። ዋናው ጤና ነው ብሎ ወጤ ጤና ጣቢያ አዞረውታል። ማለት ዋናው ጤና ነው ሳይሆን ማንኛውም ሰው ሃይማኖቱ ላይ ነው ፎከስ የሚያደርገው፣ ግን ጥናቶቹ ወደ ጤና ስላዞሩት ነው። ይሄን ይመስላል እድዎችዬ፣ ዛሬ ቪዲዮዎችን